ውድበል ጎንደር ማለት አሁን ነው። ዳኒ እንግዲህ ዛሬ ፍርድ ቤት ሄዶ ብሩክን ከሰሰው። ጭራሽ ፍርድ ቤት ሄድክ ብሩክን ከሰስከው። አላማህ ነበር የነበር ዳኒ፣ እውነት ያንተ አላማ በቃ ነበር ሃይሚና ብሩክን ለማላየት ነበር የፈለገ። ነገር ቢሆንስ በዚህ ልክ መሄዱ ለምን አስፈለገ ዳኒ? ከህይወታቸው አትወጣ ለማመን የሚከብድ ነገር ነው። ዳኒ እንግዲህ ብሩክን ከሶት ዛሬ ፍርድ ቤት ዶ እንግዲህ ለብሩክ መጥሪያ ይዤ መጥቻለው እያለ ነው እንግዲህ የተሰሩትን ስህተቶች በሙሉ ለፍርድ ቤቱ በማስረዳት ዛሬ እንግዲህ ዳኒ ከጓደኛው ከናታን ጋር ሆኖ ብሩክን ታገስኩት ታገስኩት፣ ነገር ግን ሃይሚ ቅርታ ስለጠየቀችኝ ነገሩን ልተው ነበር። እሱ ግን ትናንት ባደረገው ነገር ቤት ድረስ መጥቶ ስለደበደበኝ ነገሩን አልተውም፣ ስለዚህ ወደ ክስ ወስጀዋለሁ ብሎ እንግዲህ በዚህ መልኩ መቷል፣ ማለት ነው በመጀመሪያ ታምኔሉ። እንዴት ነው የሚደብረው፣ ማለት ነው፣ የምር ማለት ነው። በዚህ መልኩ ብሩክን ማየት አልፈልግም እኔ ሀይሚም እንዲያለቀሰች ማለት ነው። እና በጣም በጣም በጣም በጣም ከባድ ነው የምር፣ ምን እንደምል አላቅም። እስኪ የራሴን የተሰማኝን ሀሳቤን አጋራችኋለሁ ማለት ነው። ፍርድ ቤት ማለት ደግሞ እንደዚህ ቀላል ቀላል ነገር አይደለም። እንደዚህ ፍርድ ቤቶች፣ አስፈጻሚዎች በጣም በቃ ቀላል ነገር አይደሉም። እና ስለሱም እስኪ እንግዲህ የምለውን ላለው። ሰላም ሰላም! ቤተሰብ እንዴት ናችሁ? አለው አለን። እንግዲህ ድጋሚ ተከስቻለሁ ማለት ነው እና የምር እኔ በጣም ገርሞኛል ማለት ነው፣ ከሚባለው በላይ ማለት ነው። ማለት እንደዚህ ነገሩ መስባት ለምን አስፈለገ? በዚህ ልክ መሄዱ ለምን አስፈለገ? የዳኒስ ሰላማው ምንድን ነው? ብሩክስ ጥፋቱ ምንድን ነው? በዚህ ልክ መሄዱ ምን ደረጃ ላይ ምንድን ነው ነገሩ? የሚለውን እስኪ እንግዲህ ምናይ ይሆናል ማለት ነው እና እንግዲህ ዳኒ ትናንትና ብሩክ መቶ እንደዚያ በማድረጉ እጅግ በጣም ተቀይሞ፣ ከምንም በላይ በቃ ከዚህ በላይ መታገስ የለብኝም አሁንም ድረስ ሀይሚ ስለማስብላትና ና ሪስፔክት ስላለኝ ነው እንደዛ እየሆንኩ የነበርኩት። እሱ ግን እንደ ተሸናፊ አድርጎ እኔን ዝቅ አድርጎ ስላየኝ አይደለም ኔ ነገሩን የተውኩት ብሎ እንግዲህ ዛሬ ፍርድ ቤት ከመግባቱ በፊት ከፍርድ ቤቱ ሄዶ አቤት አቅርቧል ማለት ነው። ፍርድ ቤቱም እንግዲህ አይታችኋል። ሀሳቤን እስከ መጨረሻ እንድታዳምጡኝ ፈልጋለሁ። የምር ማለት ነው፣ ሀሳቤን ማለት ነው። ፍርድ ቤቱም እንግዲህ አይታችሁታል ማለት ነው። እንግዲህ ጠበቀው ማለት ነውና በጥሞና ሁሉንም ነገር ዳኒ አንድ ባንድ ማለት ነው። ብሩክና ሶሲ ቪዲዮ መስራታቸውንም ተናግሯል። ቪዲዮውን አሳይቷል። ሶሲና ብሩክ የሰሩትን ፕራንክ ማለት ነው አሳይቷል። ሲቀጥል ደግሞ ብዙ ነገር ነው ያለው። እንደገና የትናንትናውን ቪዲዮም አሳይቷል። ይሄ ቪዲዮ ስንሳ የተሰራ አንድ ሰዓት አንድ ሰዓት በኢትዮጵያ እንግዲህ ሰባት ሰዓት ማለት ነው በዚህ አንድ ሰዓት ማለት በኢትዮጵያ አንድ ሰዓት በውጪ ደግሞ ማለት ነውና መሽቷል ማለት ነውና እሱን አስመልክቶም ወንጀል ነው ተብሏል። እንግዲህ ብሩክ በጣም በጣም ማለት በተከሰሰባቸው ክሶች እስከ ሶስት አመት ድረስ እስራት የሚያስቀጣ ጥፋት ሰርቷል ብሎ እንግዲህ ፍርድ ቤቱ ወስኖ ነገራቶችን ዛሬ እሁድ ነውና፣ ሰኞ እንግዲህ ለፖሊስም ለፍርድ ቤቱ ማቅርበን መጥሪያ እንልካለን በማለት ዛሬ እንግዲህ ደምድሟል ማለት ነውና ቤተሰብ ይሄ ነገር እንዴት ነው? ማለት ምን አሰባችሁ? ምን መሰላችሁ? ይሄ ነገር እኔ የራሴን ሀሳብ ላስቀምጥ በመጀመሪያ ማለት ነው። ዛሬ ማን ነው ቀኑ? እሁድ ነው አይደለ? በአረብ ሀገራት ነው ትምህርት ቤት እሁድ የሚጀምሩ እንጂ በእኛ አገር እኮ ቅዳሜ ብቻ። እንደዚህ እንዴት ነው ባንኮች ምናምን ክፍት ናቸው። እሁድ ግን ምንም ነገር የለም ዝግ ነው። መስሪያ ቤት ምናምን ነገር ዝግ ነው እሁድ ማለት ነው። ሲጀመር እሁድ መስሪያ ቤት ምንም ምንም ዝግ ነው። እንዴት ነው ዛሬ ፍርድ ቤት እንደዛ የሚሰራው ማለት ነው? ሲቀጥል ደግሞ የጠበቃዎች ክፍት ነው ያላቸውን ያራ በፍጹም ይሄ አይሆንም። ማለት አንዳንድ ነገሮች የሚያስተናግዷቸው አሉ እንጂ እንደዚህ ያለ ስራ እሁድ ቀን ስራ የለም ማለት ነው። ስለዚህ ዳኒ አሁንም የመጣበት አመጣጥ ለማደግ ብቻ ነው ማለት ለማደግ በቃ አለ አደለ። ሰማይ ሊደርስ ነው ማለት ነው። ለማደግ ብቻስ ቢሆን እንዴት ነው በዚህ ልክ ነገራቶችን የሚያሰፈው? የምር ማለት የፈለገ ነገር እድገት ቢሆንም እንዴት ነው በእውነተኛ ታሪክ የተመሰረተ አስመስሎ እያስኬደው ነው የሚገኘው? እኔ ግን ይሄ እውነት ነው ብዬ አላምንም። የምር ማለት ነው ድራማ ይሄ ክፍል አንድ ብንለው ክፍል ሁለት ደ ደግሞ መቼ እንደሚለቀቅ እኛ በጉጉት እንጠብቃለን ማለት ነው። ምክንያቱም ዳኒ ትናንትና እንደዛ ማለት ብሩክ ትናንትና ህዶ እንደዚያ መደባደቦ ሰው ቤት ምናምን እኔ አልደገፍኩም። የፈለገ ድራማም ይሁን የፈለገ በቃ እንዲሁ በፈለጋችሁት ውሰዱት። ትናንትና እኔ ብሩክ ህዞ ሄዶ እዛ ዳኒ ቤት እንደዛ ሲያደርግ የትናንቱን ቪዲዮ ሰምታችሁ ከሆነ ሲጀመር ቪዲዮን አሰሙም እኮ የምር ማለት ነው። የትናንት ቪዲዮን ሰምታችሁ ከሆነ ብሩክ ትክክል አይደለም፣ እንደዚህ ማድረግ የለበትም። ከአጠገቡ ሀይሚ ያለች እንዴት ነው የእሱን ስም ከዳኒ ሊያጸዳ የሚሄደው ብዬ ተናገር ያለው። ምክንያቱም ዳኒ አሁን የመጣ ሰው ነው። ሀይሚ የረጅም ጓደኛው ናት ለብሩክ ማለት ነው። ስለዚህ እውነቱን ማጥራት ከሀይሚ እየቻለ ለምን ሄደ ብያለው ትናንት ማለት ነው። ምንም ቢሆን ኢቭን ፕራንክም ቢሆን በቃ የትናንት ነው ልክ ነው ብዬ አላሰብኩም። ቪዲዮ ሰርች ያለው ማለት ነው። ስለትናንት ነው መመለስ አልፈልግም እና ሲጀመር ማለት ነው፣ የፈለገ ነገር ቢሆን ሶሲና ዳኒ እኔ እንጃ፣ ለብሩክና ለሀይሚ በቃ ምቾት ይሰጣሉ ብዬ አላስብም። ምንም ቢሆን ማለት ነው። አሁን እኮ በህግ መሰረት ከተሄደ እኮ ቤቱ ድረስ ደበደበ ከተባለ ብሩክ እንደ ጥፋተኛ ነው የሚታየው። ማለት ብሩክ ጋ እውነት አለ፣ ብሩክ ጋም እውነት አለ። ብሩክ አሁን ሄደው በስም ማጥፋት ነው አይደል? በስም ማጥፋት ዳኒ ደግሞ የከሰሰው ቤቴ ድረስ መጥቶ ደበደበኝ፣ ከሚስቴ ጋር ፕራንክ ሰራ። ከዛ በኋላ ደግሞ በቃ እስኪ ነገራቱን ለምንድን ብዬ ህጀ ስጠይቀው ደብድቦ ላከኝ። በጣም ያስኬደዋል ዳኒ ማለት ነው ደብድቦ ላከኝ። ከዛ ደግሞ በቃ ሚስቱ መጣ ይቅርታ ስጠይቀኝ እሽ ላስብበት ብዬ ስል በበነገው መጥቶ ሊደበድበኝ ታገለገለ፣ በጓደኞች ፊት ምናምን ነገር። አሁን ይሄ ዛሬ የተሰራው በቃ ድራማ ነው፣ ግን እንደ እውነቱ ቢከድ እንደ እውነቱ ቢከድ ከባድ ነው ማለት ሊያስቀጣ ይችላል። ስለዚህ መጠንቀቅ ያስፈልጋል። በነገራችን ላይ ማለት ነው ብሩክ ሲደባደብ ምን ሲል ጀግና ጀግና ጀግና የምትሏላችሁ እንዴ? ጀግንነት በድብድብ ነው? እኔ በዚህ አላምንም። እውነት ነው የምላችሁ፣ የምሬን ነው የምላችሁ። እኔ በድብድብ ምንም ነገር አላምንም። ምንም ማለት ነው ማለት ነገራቶችን መፍታት ያለበት አንድ ሰው በመግባባት በማውራት ነው እንጂ አንድ ሰው ስለተደባደበ፣ ለምሳሌ ሁለታቸው ሲደባደቡ አሁን ብሩክ ሲመተው ዳኒ መልሶ ቢመተው መቼም አንዳቸው ይጎዳዳሉ አይደል? የአንድ ሰው ጥርስ ቢወልቅ፣ የአንድ ሰው እጅ ቢሰበር፣ ይሄ ልክ ነው ብላችሁ ታስባላችሁ? እኔ በድብድብ ጀግንነት አለለም ማለት በቃ እንዝም ብላችሁ ኮመንት የምትጽፉት ያን ያለ አደለ፣ ለማበረታታት ፕራንክ መሆኑን እያወቃቸው ለማበረታታት ካልሆነ በስተቀር በድብድብ በትክክለኛው መንገድ ምንም ጀግንነት የለም። የምር ማለት ነው። ማለት እንግዲህ ብሩክ አሁን ይሄን ሲያይ ምን ይላል? ማለት ድራማ ነው ዳኒ እየሰራ ያለው አሁንም ድራማ ነው። በቃ ማለት እሱ በኃይለኛው ሰርቶ በሀይሜና በብሩክ ስም በሀይለኛው ሰርቶ መለወጥ ይፈልጋል ዳኒ ማለት ነው። የምር ማለት ነው። እኔ በጣም የምለምናት ነገር ቢኖር ሀይምዬ ማለት ነው። ሀይሚዬ በጣም ነው የምንወድሽ በጣም ነው የምናከብርሽ። ግን ደግሞ ከዳኒ እስካራቅሽ ድረስ ዳኒ ለብሩክ ሰላም ስለማይሰጠው በቃ ማለት እኛ ራሱ ሰላም የለንም። የምር ማለት ነው። ማለት በየትኛውም እደጊ ሀይምዬ፣ በየትኛውም ቻናል ሂጅ፣ በየትኛውም ፕራንክ፣ በየትኛውም የስራ መስክ ሂጅ። ከሌላ ሰው ጋር መስራት ትችያለሽ። በቃ ብሩክ የሚያናድደው ሰው ጋር አንቺ መስራት የለብሽም። አንቺ ሶሲን እንደማትፈልጊያት ብሩክ ደግሞ ዳኒን አይፈልገውም። ምክንያቱም ከአንቺ ጋር ያለው ነገር እሱን ለማናደድ የሚያደርገው ነገር ኢቨን ፕራንክ ቢሆንም ማለት ነው ለማናደድ የሚያደርገው ነገር ለብሩክ ሰላም አልሰጠውም። ስለዚህ ሀይሚዬ ከዳኒ ጋር በቃ የፈለገ ነገር ቢሆን ስራ የሚሆን ምንም ማቆም አለብሽ። በቃ የፈለገ ነገር ቢሆን ማለት ነው። እነሱ እኮ አሁን ዳኒና ሰው ሲኮ በብሩክና በሀይሚ ስም መነገድ ነው የፈለጉት፣ መስራት ነው የፈለጉት። ታዲያ ሲሰሩ ስም እያጠፉ ነው እንዴ? ጭራሽ ብሩክ እስር ቤት ገባ ብሎ ታምሌን ያደረገው እኔ በጣም ነው የደበረኝ ማለት ነው። አሁን እኔ ፎቶ አላነሳውም ና በእነሱ ነው አሁንም እየሰሩ ያለሁትና በጣም ነው የሚያስጠለው። አንድ ሰው እኮ ሰርቶ የሚለወጠው ደስ የሚለው በጥሩ ነገር ሲመጣ ነው እንጂ ስም በማጥፋት አይደለም፣ የምር ማለት ነው። ስለዚህ ብሩክ ራሱ ዛሬ የተናገረው እኔ እኖራለሁ እንዲህ አይነት ችግር ገጥሞኛ ያቅም ያደው ትናንትም ብሏል፣ ዛሬም ተናግሯል። ስለዚህ እኔ አላቅም። አሁንም ቢሆን ይሄ ነገር ውሸት ነው ማለት ትክክል አይደለም። ምንም ቢሆን አሁን ይሄ ራሱ ድራማ ነው እየተሰራ ያለው። ከዚህ ድራማ ግን ሀይሚዬ ድሽን ብሰበስብ እየተሻለ ነው የሚሆን፣ አንቺ ካለሽበት ማለት ነው ማለት ዳኒ ጠምስዞ ገና ብዙ ነገር አሁን ማለት አንቺና ሀይሚና ዳኒ የሆነ ድራማ አድርገው ብሩክን ፕራንክ ቢያደርጉት ብሩክና ሀይሚ እየተጣሉ ነው ያለ ታዲያ ሃይሚ ምንድነው ጥቅሙ ላንች እስኪ ንገሪኝ ከዳኔ ጋር የምትሰሪው ፕራንክ ላንችና ለብሩክ ጥቅሙ ንገሪው ንገሪኝ ብር ነው እንዴ ብር ጥንቅር ብሎ ለምን አይቀርም ብሩክ እኮ የተናደደ ነው የምር ማለት ነው ብሩክና ሶሲ ቪዲዮ ሲሰሩ አንቺ ትናደጃለሽ አይደል? አንቺም ደግሞ በሱ ቦታ ሆነች ስትረጅው እንደዛ ነው። ሶ ሃይሚ፣ ከዳኒ በየትኛውም የስራ መስክ መስራት የለብሽም። በቃ ከሱ መራቅ አለብሽ። ምክንያቱም ብሩክን እያናደደው ስለሆነ ማለት ነው። ዛሬ የተሰራው በዳኒ ቤት የተሰራው ውሸት ነው። በቃ እኔ እውነት ነው ብዬ አልቀበልም። ይሄ ድራማ ነው። በቃ ድራማ። ኢቭን ጠበቃዎች እኮ እንደዚህ ይሰራሉ ስለሚከፈላቸው ማለት ነው። ዳኒ አሁን ስለካፍሎ ነው እንደዚህ የሚያሰራው በነጻ አይደለም እንጂ ብሩክ ምኩ ሀቅ አለው ማለት በስም ማጥፋት ራሱ ሀቅ አለው። ይቅርታም ጠይቋል፣ ለተጠፋው ጥፋት ይቅርታ ጠይቋል፣ ለፕራንኩ ይቅርታ ጠይቋል። ብሩክ ጋም ሀቅ አለ፣ ግን ቢሆንም ደግሞ ሞር ሞር በቃ ብሩክ ተናዶ ህዶ